ሰላም ሰላም፣ ወደ ቤተሰቦቼ ዛሬ ደግሞ የጌማት አሰራር አሳያቸዋለ። ጌማት በዚህ ዱቄት ነው እኛ የምንጠቀመው። ይሄ አሁን ሁለት ግላስ ዱቄት ነው እናያለን፣ ማለት ነው። አንድ ድንች ልጬ እዚህ ጋ እየተቀቀለ ነው። ከዛ ደግሞ እንፈጫለን። ድንቹን አብረን እናያለን

አሁን ዘይት ጨምርሻል። እዚህ ላይ አልጨምርም ዘይት። ስታቡኪ ያለ ዘይት ነው፣ ያለ ዘይት ነው የምታቡኪ። እኔ ዘይት እጠቀማለሁ ሳቡካ። ሌላ ቦታ ያው፣ ሁሉም ስራ ለዚህ እኮ ነው። ሁሉም ቤት ስራ ይለያያል። በተለይ እኛ የምንፈልገው ደግሞ ጌማት ቆንጆ የሚሆነውን ነው። አሁን አረቦቹ ቆንጆ ጌማት ነው። በተለይ ስትበይ አንዳንዱ ዘይቱ አፍሽ ውስጥ ይጨመቃል። አንዳንዱ ደግሞ ቆንጆ ነው፣ በቃ ክሽክሽም ነው። አንዳንዱ ደግሞ በትኩስ ውስጥ ላይ ቆንጆ ነው፣ ትንሽ ቆይና ይሞታል። ይሞታል ለምንድን ነው እንደዛ የሚሆነው? አንደኛ እንደዛ የሚሆነው እንሰጥ እሳት ለብል እሳቱን አሁን ዘይቱን ትንሽ ታዲውና ከዛ ጠብ ጠብ ጠብ ጠብ አድርገሽ ከዛ ትቀንሸዋለሽ። ቀስ ብሎ መብሰል አለበት። ጎስቶሎችን እንዲ አሁን እንደዛ ይሄ ሙትት የሚለው እሳቱ ለብ ለብ ያደረጉት እና እንደገና ደግሞ ዱቄቱ ላይ ዱቄቱ አሁን የኖርማል ዱቄቱን ዝም ብለ ወተት አንድ ማንኪያ፣ ወተት አንድ ማንኪያ ንሻ ትንሽ ይሄንትን አርግልኛ ሄል ትንሽ